ሰላም፣ የኖር ሪቪው ቤተሰቦቻችን እንዴት ናችሁ? ዛሬ ሁላችንም እጅ ላይ የማይጠፋውም እንዲሁም አስፈላጊነቱ እየጨመረ የመጣው ስልክ ሆኗል። የስልክ ዋጋ አይነትና ጥራቱ ምን ይመስላል የሚለውን ለማየት አንድ ስልክ ቤት ተገኝተናል። ቻናላችን ኖር ሪቪው ነው። እኔ ደግሞ ቤዛየት ነኝ። አብራችን ሆነ ሰላም እንደምትስከ? ያለ ደህና ነኝ። እስኪ ለተመልካች ላሽ እናስታውቅ። እሺ፣ ስሜ ፍቅር ተመስገን ይባላል። እንደምታዩት ንግድ ላይ ነው የምንሰራው። የተለያዩ ኤሌክትሮኒክስ ስራዎችን እንሰራለን። ስልኮች፣ ላፕቶፖች፣ ስማርቶች የተለያዩ ነገሮችን እንሸጣለን። ኦሪጂናል በሆነ እና ኦሪጂናል ኳሊቲ ማለት ነው። እዚህ ጋር ስልኮች ታዩኛ፣ እንጀምር። አይፎን አለ፣ ሳምሰንግ አለ። ከፈለጋችሁ አይፎኖች አሉ። 11 ቱዌልቭ አለ ሰርች ድረስ አለ። አዳዲስ ሞዴሎችም ፓክዶች አሉ። እንደዚሁ ደግሞ ኤስ ቤት ኤስ 25 አለ፣ ሌተስቱ የመጨረሻው ሞዴል። እንደዚሁ ደግሞ የተለያዩ ኤስ ቤቶች አሉ፣ ሞዴሎች ማለት ነው። ሳምሰንጎች። አዎ ሳምሰንጎች ማለት ነው። ለምሳሌ እቺ አሁን ኤስ 25 አልትራ ነው። ይሄ የሳምሰንግ የመጨረሻ ሌተስቱ ሞዴል ነው። እንደምታየው ፓክድ ነው፣ ኤስ 25 ይባላል። ከዚህ በብት የነበረው የተለያዩ ሞዴሎች አሉ፣ ከኤስ ናይን ጀምሮ የተለያዩ ሞዴሎች አሉ። ይሄኛው ግን ሌተስቱ ምርት ነው የሳምሰንግ ይሄን 256 ጂቢ በ12 ጂቢ ራ ማለት ሌተስት የሚባለው ነው። ዋጋቸውም ደግሞ የታወቀ ነው። ባትሪው 5000። አሁን ላይ ያሉ ኤስ ቤት የትኛው ሞዴል ብትገዛ 5000 ነው፣ ከኤስ 21 አልትራ ጀምሮ ያሉት ማለት ነው። ከዛ በታች ያሉት ግን ባትሪ ካፓሲቲው ታልዛቸው እየወረደ ነው የሚለው ይሄኛው ግን አሁን ካሉ ሌተስት የሚባለው በባትሪ ካፓሲቲ በምንም የተሻለ ነው። ስለዚህ ለብዙ ሰዓታት ይቆያል ማለት ነው። ለብዙ ሰዓት ይቆያል። አዎ በጣም ጥሩ። አይፎን ደግሞ አሁን እዚህ ጋር ያለው ሰርቲ አለ፣ አይፎን ሰርቲ ፕሮ ማክስ ናት ግን ፊፍቲም ሲክስቲም አለ ፓክ ስለሆነ ነው ያላወጣ ነው። ይሄ አሁን ስላይት ዩዝድ ነው ዩሮፕ ዩዝድ ናቸው እነዚህ ሲሆኑ አይፎን አዲስ ልታገኝ የምችው ወይ ፊፍቲ ወይ ሲክስቲ ሲሆ ሙ የታሸገ ፓክ ልታገኛለሽ። ከዛ በጣም ዩዝድ ነው ግን ዩሮፕ ዩዝድ ናቸው። ቻይና ዩዝድ አለ። እነዚህ አሁን አይፎን ስትገዢ ምኑን አይተሽ ነው የምትገዢ? ባትሪ ሁሉ ነታ ያለሽ ከዛ ውጭ ስክሪን ቼንጅ አለመሆኑ ምናምን ዛ ላይ ሴቲንግ ላይ ሁሉም ነገር ያሳይሻል። በዛ ይተች ነው አይፎን የሚረካው በእንትን ነው በፐርሰንት ነው እንጂ እንደ ሳምሰንግ እንደ 5000 ኤምኤ 6000 ኤምኤ ብሎ አያስቀምጥልሽም። እነዚህ በባትሪ ሄልዝ ነው እታውቂያቸው አዲስ ሲሆኑ መቶ ባትሪ ሄልዝ ነው የሚሆኑት። ከዛ ውጪ ግን ያሉት ባትሪ ሄልዛቸው ይቀንሳል እስከ ሰባ የሚወርድበት አጋጣሚ አለ ኤክስቼንጅ ሲሆኑ ማለት ነው። በጣም ጥሩ ነው። ስንት ጂቢ ነው? 256 ነው። እንደምታዩ ኤሮፕ ኳሊቲ ነው። ባትሩም ይኸው 90 ነው። ይሄውን ፕራይሱ እስከ 90 ሺህ ድረስ ይሄዳል። 90 ሺህ እስከ 90 ሺህ ይሄዳል ነው እስከ ሃያ አምስቱ ዋጋ አልነገርኩሽማ። ይሄኛው ዋጋው 170 ሺህ ነው። 170 170 ማለት ሲመጣ 190 ነበር፣ አሁን ስለቀነሰ ነው 170 የወረደው። እንደመጣ እንደዛ ነበር። እቺኛው ደግሞ ሰርት ፕሮ ማክሷ እስከ 190 ሺህ ትሸጣለች። ባፍቱ ይሄ ልዞም 190 ስለሆነ ማለት ነው። እንደዚሁም ስክሪኑን አልቀየረም፣ ኤልሲዲም አልተቀየረም። ምን ሱቅ አለው ማለት ነው ለዛነ ፕራይስ ነው ግን አስራ ቤት የሚሸጡ ስልኮች አሉ። አሁን ሳምሰንግ ሆኖ አዳዲስ ኤ16 አዳዲሶቹ ማለት ነው ኤም 33 እነዚህ እነዚህ ሞዴሎች 20 ቤት የሚሸጡ ሞዴሎች አሉ። ኤስ ቤት ሆኖ ዝቅ ሲልብሽ ሪፐብሊሽድ ነው። አሁን ኤስ ቤት ሆኖ የቅርቡ 24 ወይ 25 ካልሆነ ሌላው ሪፓክ ሆኖ ነው የሚመጣው። ኦሪጂናል ኳሊቲ አታገኝም። እኛም ስንሸጠው ሪፓክ ነው ብለን ተናግረን ነው የሚሸጠው ማለት ነው። ቤታውን በእንደነዚያው ሞዴሎች ሲሆኑ ቻን ኤ15 ናት ሳምሰንግ እነዚህ ሞዴሎቹ አሁን ሲሆኑ ኦሪጅናል ናቸው። ሪፓክም ብዙ አይመጣቸውም። አንድ አመት ወደኋላ ቢቆዩ አላቸው። ኦሪጅናል ኳሊቲ ናቸው። ኦሪጅናል ስልኮች ናቸው። ይሄ አሁን ኤ15 ይባላል። ዋጋው ይሄ አሁን 22 ሺ ብር ነው 128 በስድስት ራ ማለት ነው። ይሄ ሆኖ 128 በአራት ናም ሲሆን ዋጋቸው ይቀንሳል። ፕራይሳቸውም ይወርዳል ማለት ነው። ራሙና ጂቢ ስለሚቀንስ ዋጋውም በዛው ልክ ይቀንሳል። ዋጋውም ፕራይሱም ይቀንሳል ማለት ነው። አሁን ላይ ደግሞ ሳምሰንግ ከ64 ነው የሚጀምረው፣ ከዛ በታች ሳምሰንግ ሞዴል የለም። አሁን ላይ ማለት ነው። አሁን ባለው እነዚያው 64 ናቸው። የሳምሰንግ ዝቅተኛ ሞዴል የሚባሉት እነዚህ ናቸው። ይሄ አሁን ኤም 05 ይባላል 64 ነው። ይሄኛው ደግሞ ኤፍ 05 ይባላል፣ ሁለቱም 64 ናቸው እንደምታያቸው። ከሳምሰንግ ዝቅተኛ የሚባለው ሞዴል ይሄ ነው። ከዚህ የሚያንስ ሞዴል የሌላቸውም አሁን ባለው ገበያ ማለት ነው። ድሮ 32 በ3 32 በ2 ነበሩ፣ አሁን ላይ ግን ከ64 በታች የለም ማለት ነው። 64 በታች አሁን ላይ የለም ሳምሰንግ ማለት ነው። እነዚያም ዋጋቸው 14000 ብር ነው። እነዚህ ሞዴሎች ማለት ነው። ከዝቅተኛ የሚባለው የሳምሰንግ ሞዴል ነው። ከዚህ በታች አሁን ላይ ሳምሰንግ የለም። ከፍ እያለ ነው የሚሄደው ማለት ነው። ለምሳሌ ኤክስ አለ አይፎን አይፎን ኢሌቨን አለ። እነዚያውም ዝቅ ያሉ ሞዴል ናቸው። እነዚህ አይፎኖች ማለት ነው። ሁለቱም ይሄው 256 ነው። ይሄ 128 ነው። ይሄኛው ትንሽ ቆየት ትበላለች። ኤክስ ከዚህ በኋላ ኤክስ አር መቷል። አር ኤክስ እነዚያውም ባትሪ ሄልዛቸውም ይወርዳል። ይሄው ባትሪ ሄልዙ 83 ነው። ባትሪ ዝቅ ይላል ማለት ነው። ምክንያቱም ሌላ ብዙ ሞዴሎች ስላሉ ከዚህ ላይ የመጡ ማለት ነው። ከዚህ በኋላ የመጣች ናት ፎን 11 ናት። ብዙ ሰው የሚጠቀማት ስልክ ነው። ሰው ላይ ብዙ ሰው ላይም ደግሞ ታይዋለች። ስልክ የሚፈለግ ስልክ ነው። ይሄው 128 ጂቢ ነው። ባትሪ ሄል ዘጠና ነው። እንደምታይ ቦዲም ንጹህ ነው። ባትሪም አልቀየረም፣ ስክሪንም አልተቀየረም። ይሄው ፕራይሱ 42000 ብር ነው አርባ ሁለት ሺህ ብር ማለት ነው። በዚህኛው በኤክሱ ሲሆን ግን ይቀንሳል። እቺ ሀያ ስምንት ሺህ ብር ማለት ነው። ኤክሱ አስተው ማለት ነው። ግን ኳሊቲ አይገናኙም። ከዚህ በኋላ ይሄ የወጣ ነው። ይሄ ቅርብ ጊዜ ነው ማለት ነው። ይሄኛው ኳሊቲ ከዚህኛው የተሻለ ነው ማለት ነው። በሞዴልም እኮ ስናይ ከፍ እያለ ሲል ሊሆን ይሄን ነገር እየጨመረ ነው። ሶፍትዌሩ ሊሆን ይችላል። ካሜራው ምናምን እየጨመረ ነው ስለሆነ ከዚህ ይሄኛው የተሻለ ነው ማለት ነው። የተለያዩ ቻርጀሮች አሉ። እንደምታዩ ማግኔት ቻርጀሮች አሉ። እነዚህ ፓወር ባንክ ናቸው። ፓወር ባንክም ሆኖ ስልክ ላይ ተለጣፊ ሆኖ ቻርጅ ማድረግ ይችላሉ። ብዙ ሰውን ቻርጀር ይሰቃያል። ኤስ ቤትና አይፎን የያዘ ሰው ባትሪያቸው በጣም ይወርዳል። እነዚያውም በጣም ሲምፕል የሆኑ ፓወር ባንኮች ናቸው እንደምታዩ ነው። ኬብል አለው በኬብል መጠቀም ይቻላል። ግን ብዙ ጊዜ አሁን ላይ ትላልቅ ሞዴል አይተሽ ከሆነ ዋይርለስ ቻርጅ ይወስዳሉ። አብዛኛዎቿ ማግኔት እንደዚህ ጀርባቸው በእንደዚህ ማቴሪያል ሲሆኑ ይወስዳሉ። አይፎንም ይወስዳሉ። አዎ ሳምሰንግ፣ አሁን አብዛኛዎቹ ማይካ ነገር ነው። አይተሽ ከሆነ እንደዚህ ላይ ተለጣፊ አድርጎ መውሰድ ይችላል። የትኛውም አይፎን፣ ሳምሰንግ ዝቅ ያለ ሞዴል ሲሆን ነው የማይወስደው። አይፎኑ ሆኖ ዝቅ ያለ ሞዴል ሲሆን የማይወስደው። አዎ፣ ምንድን ነው እች ነገር ናት። እንደምታያት እች ናት የምትጣበቀው ስልክ ላይ ከጀርባች፣ ማየሪያ ናት እች። በቃ እንደ ስልክ ናት። ጥብቅ አድርገሽ ታስቀምጫታለሽ ማለት ነው። እንደዚህ ነው የምትይዥ ማለት ነው። እሺ፣ እዚህ ጋር ነው የሚጣበቀው ቻርጀር ጀርባች። አዎ፣ እንደዚህ አድርገሽ ቻርጀር መጠቀም ይቻላል ማለት ነው እና ምቹ ነው እንደምታይ እቃው ቀለል ያለ ነው። ይኸው ሶስት ሺህ አምስት ነው የሚባለው፣ አስር ሺህ የሚች ነው። አሪፍ ናቸው እቃዎቹም ደግሞ ኳሊቲ ናቸው። ቪገር የሚባል ነው ገር በተለያየ ቀን ይሄ እንደ ስልኩ ባትሪ ካፓሲቲ ይለያያል። ለምሳሌ 5000 ስልክ 5000 ኤምኤች ያለው ስልክ ከሆነ ሁለቴ ነው ሊያረግልሽ የሚችለው ማለት ነው። ታይም ሆነ በታች ከሆነ ብዙ ጊዜ ያረግልሻል። ትናንሽ ባትሪ ያላቸውን ሲሆኑ ብዙ ጊዜ ያረጋል ማለት ነው። ካልኩሌት ማድረግ ያለብሽ ይሄ እቺ ስልኬ ስንት ፐርሰንት ነው የሚለውን ነው የምታዩ ማለት ነው። በዛ ነው ኤርፖዶች አሉ። በሃኖቴክ አለ፣ ቅድም ባሳየኋቸው በዛኛው ብራንድ አለ፣ በስማርቶች ብራንድ አለ። እንደዚሁ ደግሞ ሳውንድ ኬርም አለ። ይህ እንደውም ብዙ ሰው ያውቀዋል መሰለኝ። ሃኖቴክም ሳውንድ ኬርም ይታወቃሉ። ሁለቱም ኳሊቲ ናቸው፣ ምንም ዲፍረንስ የላቸውም። ሁለቱም እንዳንቺ ምቾት ነው። ይኸው አሁን ትንሽ ረዘም ያለ ነው። ስናየው ራሱ ብዙ ጊዜ ሳውንድ ኬሩን በጣም ብሶ ይወስዳል። ድምፁም በጣም ብዙ ሰው ይወደዋል። እነዚሁም ደግሞ ናውዝ ካንስሌሽን አላቸው። ስልክ ስታወሪ ምናምን የሚረብሽ ጫጫታ ምናምን የሚባለው ነገር ወደ ውስጥ አይገባም ማለት ትንሽዬ ምናምን ወፈርም ትላለች ጆሮ ላይ ስንት ነው ዋጋቸው ይለያያል ዋጋቸው ይለያያል በዚህኛው በሀኖ ቴኩ ከሆነ በዚህኛው ሶስት ሺህ ብር ነው ይህቺ ማለት ነው እረ አዎ በእነዚህ ከሆነ አራት ሺህ ብር ሳውንድ ኬር ሆኖ ግን የተለያየ ብራንድ አላቸው ለምሳሌ አሁን ይሄ ሳውንድ ኬር ሆኖ አራ ሀምሳ አይ ነው አየሽው ሞዴሉ ይሄ ሆኖን አራ ሀያ ምናምን ሲሆን ይቀንሳል ዋጋው ይቀንሳል ምክንያቱም ሞዴላቸው ከፍ እያለ ስለሚሄድ ማለት ነው ልክ እሱም እንደ ስልክ ናቸው እንደ ስልክ ናቸው ሞዴላቸው ሲጨምሩ ዋጋቸው ይጨምራል የተለየ ፊውቸር ይዘው ስለሚመጡ ለእዛ ነው በጣም ነው የሚያምረው። ደስ ትላልሽ። ቀለል ያለች ነው። ብሶም ለዛ ነው የሚፈልጋት። ጆሮ ላይም ብዙ አትረብሽም። ደግሞ ኮምፒተሮች ይታዩኛል። ኮምፒውተርም አለ። የተለያዩ ስማርቶቾችም አሉ እኛ ጋ የተለያዩ፣ እንደምታያቸው እዚህ ጋ ኳሊቲ ኳሊቲ የሆኑ ስማርቶቾች አሉ። እነዚያውን ሃኖቴክ ይባላሉ። እንደምታያቸው የጀርመን ብራንድ ናቸው። ኳሊቲ ቃ ናቸው። የተለያዩ አላቸው ለምሳሌ ሀኖቴክ ሆኖ ከጎኑ ሲሚ ወስድ፣ እነዚህ ሲም አይወስዱም። ከናካውሀኖቴክ ሲሆን ሲሚወስድ የለም፣ በሌላ ሞዲዮ ምናምን በሚባል ነው። ግን ሀኖቴክ ሆኖ እንደነዚህ አሉ። ለምሳሌ አሁን እንደዚህ ከጎኑ ኤርፖር የሚወስድ አለ፣ እንደምታየው ኤርፎን ያላቸው አሉ። እንደነዚህ የሚሰራሉ ሙዚቃ ምናምን አጫወት ይችላሉ፣ ኮኔክት አድርገሻቸው ማለት ነው። እዚህም አለ፣ ስማርቶች ነው እንደምታዩ፣ ሶስት ማሳሪያ አለው በፈለግሽው የቀያየርሽ መጠቀም ትችያለሽ፣ በፈለግሽው መጠቀም ትችያለሽ። እነዚያው እንደ እነዚህ ኖርማሎቹ ሲሆኑ በእነዚያው ባለ ሶስት ማሳሪያ ሲሆን አምስት ሺህ አምስት እምትሸጣለሽ፣ አምስት ሺህ እምትሸጣለሽ። አይጨምርም። የሚጨምረው እነዚህ ሆኖ ኤርፖድ ያላቸው ሲሆኑ ይጨምራሉ። ቅድም እንዳሳየሁ እሺ፣ ኤርፎ የሚወስዱት ከሆነ ስድስት ሺህ አምስት ሰባት ሺህ ይሸጣሉ፣ በእነሱ ሲሆን ማለት ነው። እነዚህ ግን የሚቀንሱት ኤርፖድ ስለሌላቸው ነው። ኖርማል መቀየሪያ ብቻ ሰዓት ስላላቸው ነው ማለት ነው። ሲሲ የተለያየ የፒሶች አሉ። እዚህ ጋር የምታያቸው እንዳለ ኤችፒ አለ፣ ሌኒቮም አለ፣ ፒሆኖም በተለያየ አለ። ለምሳሌ ኮራይ ፋይፍ አለ፣ ኮራይ ሰበን አለ። እንደዚሁም ጄኔሬሽናቸውም ይለያያል። ጄኔሬሽን ከሲክስ ጀምሮ አለ፣ እዚህ ጋር ግን እኛ ጋር ለ ከሲክስ ጀምሮ አለ፣ አሁን ላይ ማለት ነው። እኛ ጋር ግን ያለው ከኤት ጄኔሬሽን ጀምሮ ነው። በኤችፒ ኤት ጄኔሬሽን የምንላቸው እነዚህ ናቸው፣ እንደምታያቸው። ምንድነው ልዩነታቸው ግን ጄኔሬሽን ስፔካቸው፣ ውስጣቸው ይለያያል። የሆነ ነገር አፎርድ አርገው ነው። ለምሳሌ አሁን ይሄ አይ ፋይፍ ነው ኤችፒ ሆኖ

ስታያቸው ተመሳይ ናቸው፣ ምንም ዲፈረንስ የላቸውም። ኢንቻቸውም ተመሳይ ነው እንደምታዩ። ግን ስናየው ጀርባውን ይሄ ትልቅ ይመስላል። አግም ማይ አናት ኢንቺ የሚባለው ይሄኛው ፍሬም ነው እኩል ነው። ግን ይሄኛው ፍሬም ለስ ነው። አየሽው? ይሄ ፍሬም አለው፣ ግን ይለያያሉ። ይሄኛው አይ ኤች ጄኔሬሽን ነው እንደምታዩ፣ እዚህ ጋር ጄኔሬሽናቸው እዚህ ጋር አለ። ይሄኛው ደግሞ ኢሌቨን ጄኔሬሽን ነው ያው አሁን አምስት አስራ ሁለት በ አስራ ስድስት ራም ይሄ ምስፔካቸውን ስታይ አንድ አይነት ነው፣ ግን ይሄ ኤች ጀኔሬሽን ስለሆነ ይሄኛው ፕራይሱ አርባ ሶስት ሺ ብር ነው ማለት ነው። ፕራይሱ ይቀንሳል ጀኔሬሽኑም አብሮ ስለሚቀንስ ማለት ነው። ይሄ አምሳ ሰባት ዩዝድ ናቸው ወይስ አዲስ? እነዚህ ስላይት ዩዝድ ናቸው። አዲስ ልታገኝ የምችው የቅርብ ጊዜ ሲሆን ነው። የቀረብ ጊዜ ብዙ መቷል ማለት ነው። አሁን ኢሌቨን ነዋ፣ ቴልቭ አለ ሰርቲ መቷል። አሁን ሰርቲ እና ፎርቲ መቷል። አሁን ልዩነት አለው። አሁን ፎርቲ ምናምን ልግዛ ብትይ እስከ መቶ ምናምን ይሸጡ አሉ። ሁለት ሺህ ምናምን ይሸጡ አሉ። በማኮች ምናምን እነዚህ ግን ቀለል ያሉ ናቸው። ብዙ ጊዜም ደግሞ ዩዝ የሚሸጡ አብዛኛው ዩዝ ተጠቃሚ ነው ፒ ሲ አዲስ ለድርጅት ካልሆነ ይናክልን ትሚል የለ። ዩዝድ ነው አብዛኛው ተጠቃሚ። ባይዛ ወይ ፒሲ እንደ አይፎን ነው። በቃ ምን ልበለሽ፣ ስፔኩን አይተሽ ምትገዥው ባትሪ ያሉዙ ምናምን ያሳይሻል። እንደ አይፎን ማለት ነው። ብሶ ሲገዛ ሲጠቀምሽ ቁጥር ባትሪ ይቀንሳል። አዎ ባትሪ እየቀነሰ ነው። ታይሙም ይወርዳል ማለት ነው። ለምሳሌ ስለዚህ እነዚህን ፒሶች የሚጠቀሙት ምን አይነት ሰዎች ናቸው? ለምሳሌ አሁን እነዚህ ኤት ጄኔሬሽን ሰቨን ጄኔሬሽን ስለሆነ አብዛኛው ጊዜ የግቢ ተማሪዎች ናቸው። ለተማሪ ሆናሉ፣ እነዚህም ይሸጣሉ ለተማሪ ግን ሞር እነዚህ ኞቹ ናቸው ለተማሪ የሚወጡ ልንኛ ጋር ማለት ነው። እነዚህ ግን ከኢለቨን በኋላ ያሉ ብዙ ጊዜ የመንግስት መስሪያ ቤቶች ምናምን ናቸው። የሚወደድ ነው ወይ ፕራይሱም ይጨምራል። የሚፈልጉበትን ፐርፐዝ ይጨምራል ማለት ነው። ለምሳሌ ግራፊክስ ያለው ሊሆን ይችላል። ያ ነገር ይጨምራል ኳሊቲውንም አብሮ ስለሚጨምር በዛ ደረጃ ነው ብሶ መርጦ የሚለው ወደ ሌሎቹ ከኤችፒ ሌላ ሌኔቮ አለ ቲንክ ፓድ አለልሽ እቻው ሌኔቮ ናትኝ። እንደምታያትኝ ሌኔቮ የሚታወቀ እቃ ነው፣ ግን በፒሲ ና ከየተወሰነ ሰው ነው በፒሲ የሚያውቀው። እነዚህ ምን አለ መሰለሽ፣ እነዚህ ትናንሽ ጄኔሬሽን ሲሆኑ ሲክስ ሴቨን ሲሆኑ ደብል ባትሪ የሚባል ነገር አለ። ደብል ባትሪ አላቸው፣ በጣም አሪፍ ናቸው። ሌኒቮ ይታወቃል። ኤርዳዎቹ ሲሆኑ እንደውም ደብል ባትሪ ስለነበራቸው በጣም ብዙ ይጠቀማቸዋል። ደብል ባትሪ ስለነበራቸው ይኸው ሌኔቮ ሆኖውን ኤች ጄኔሬሽን ነው ሌኔቮ ሆኖ ማለት ነው። ይኸው 5 12 በ16 ሺህ ቢራም ነው። እስክሪንቱ ተች ነው እንደምታዩ ይህ ተች። ኤችፒም ሆኖ ተች የሚሰራ አለ። እንደ ሞዴሉ ነው የሚለያየው እ አሁን ኔን ኤች ጄኔሬሽን ናት አይ ፋይፍ ናትኝ ይሄ ዋጋው እስከ አርባ ዘጠኝ ድረስ ይሸጣል። ፕራይሱ ማለት ነው። ተችም ነው። ራሙም ደግሞ አሪፍ ነው። 16 ራም ነው፣ 512 ነው። ተችም ስለሚሰራ ብዙ ፋይል ይችላል ማለት ነው። የትኛውንም እቃ ብትገዙ ኳሊቲ እቃ ነው። ከእኛ ጋር ደሞ ስትገዙ ዋስትና ያለው ሶፍትዌር ሊሆን ይችላል ባትሪ ሊሆን ይችላል፣ ያን ዋራንቲ እሰጣለን። ምክንያቱም ኤሌክትሮኒክስ እኛ አይተን ኦሪጂናልነቱ ነው መቼም አይተን የምናመጣው። ከዛ ውጪ ዋራንት ሶፍትዌርና ባትሪ ከሆነ አንድ አመት ከሁለት ወር አለው። ከዛ ውጭ ግን ማንኛውም በሶስት ቀን ውስጥ ማንኛውም ችግር ቢኖሩ ስልኩን እስከ መመለስ ብር ሊሆን ይችላል። አዎ ግን እኛ አይተን ስለማናመጠው ነው ዋስትና። ምጽቅ ኤሌክትሮኒክስ አሁን ስናመጣው ተጠቅመን ስለማናየው እያንዳንዱን ስልክ ለዛ ነው ዋስትናም፣ ደግሞ ኤሌክትሮኒክስ ላይ አስፈላጊ ነው ማለት ነው። ከዛ ውጭ ደግሞ አይፎን ናም ለሚገዛን ደግሞ ኤክስቼንጅ እናደርጋለን ቅያሪም አላችሁ አዎ አይፎን አሁን ከእኛ የገዛ ሰው ከሆነ አፕዴት ማድረግ ይችላል ማለት ነው ከእኛ የገዛ ሰው ብቻ ነው ሌላም ይችላል ግን ሞር ከእኛ የገዛ ሲሆን አሁን የሸጥንበትም ዋጋውንም ስለምናውቀው እቃውንም በእኛ ያመጣ ነው እቃ ስለሆነ በደንብ ስለምናውቀው በደንብ ኤክስቼንጅ ይደረጋል ማለት ነው እክል ሳይጎዳ ማለት ነው እሺ አሁን ደግሞ የአንቺ ምርጫ እየተኛ ነው ከስልኮችም ሆነ ከፒሲዎች አንቺ ቆንጆ የምትይው ምርጫ ምንድን ነው እኔ የትኛውም ሳምሰንግ አሪፍ ነው ብዬ ነው የማስበው። ሰው እንደ ተጠቃሚ ነው የሚመርጠው። ያው ሳምሰንግ በጣም አድናቂ ነኝ የሳምሰንግ ሳምሰንግ ሆኖ ግን አላቸው ያው ኤስ ቤት በጣም ነው የምወደው ሳምሰንግ ሆኖ፣ ኤስ ቤት ኳሊቲ ናቸው ከሌላ ስልኮች አንጻር። የሳምሰንግ የመጀመሪያ ደግሞ ኤስ ቤት ኖት፣ ኤስ ብሎ ነው የሚወርደው መቼማ፣ ከዛም ኤና ኤም ቤት ይገባል። ከዛ ውጭ ኤስ ቤት አሪፍ ናቸው ብዬ ስለማስብ እንደኔ እንደኔ ምርጬ ሳምሰንግ ነው ማለት ነው። እሺ አብዛኛው ሰው ሚወስደው ስልክ አሁን ላይ እኛ ኤ ቤት እና ኤም ቤት በደንብ ይሸጣሉ ከኤስ ቤት አንጻር ማለት ነው። ለምን መሰልሻ? የምንሸጠው ብዙ ጊዜ አሁን ኤስ ቤት እና ኖት ቤት ሲሆኑ ባትሪ ያልዛቸው ይሄን አክል አይቆይም፣ እንደ ኤን እና እንደ ኤም ቤት ማለት ነው። ባትሪያቸውን ተመሳሳይ ሆኖ ኤም ቤት እና ኤም ቤት እና ኤ ቤት ሲሆን ባትሪያቸው የተሻለ ነው፣ ቆይታቸው። አብዛኛው ደግሞ አሁን ላይ ሰው ስራ በስልኩ በጣም ይጠቀማል ስራ ይሰራል። እና ኤም ቤት እኮ ይቀንሳል አይደል? ከኤስ ቤት ይቀንሳል። አዎ፣ ኳሊቲው ይወርዳል። ግን ለስራ ሰው የሚገዛው እንደዛ ሞዴል ነው። ኤስቤትም ይሸጣለን ግን ሞር ሰው የሚገዛው እና ኤምቤት ናቸው አብዛኞቹ ማለት ነው። እንሸጣቸው እኛ ጋር። አሁን ደግሞ ቀረምትኝ መልክት ካለ ለተመልክተ ስትራቴጂ በዞም ደግሞ አድራሻችን የት እንደምንገኝ ተመልክት ይል። እኛ ጋር የተለያዩ ነገሮች አሉ እንደምታይ። አሁን ካሳየሁሽ ውጪ የተለያዩ ሄድሴቶች አሉ፣ ከታች እንደምታያቸው የተለያዩ አክሰሰሪዎች አሉ፣ ቻርጀሮች አሉ፣ ኤርፎኖች አሉ፣ እንደዚሁም ደግሞ ሪንግ ላይቶች አሉ። እነዚህም ማግኘት ይቻላል እኛ ጋር። ስለዚህ ማንኛውም እቃ ይመቃል፣ ማንኛውም እቃ ኤሌክትሮኒክስ እቃ አንድ ከስልክ ጋር የተያያዙ ነገሮችን እኛ ጋር ማግኘት ይቻላል ማለት ነው። አራሻችን ዘፍመሽ መገናኛ ዘፍመሽ እንደገባችሁ ፊልፍስ ላይ አለ ወይም ደግሞ ቲጂ ሞባይል ብላችሁ ደግሞ ሞር ባዋራንት ካርዳችን ቲጂ ሞባይል ነው። እንደዛ ብትሉም ደግሞ ታገኙማላችሁ። ግን ፊት ፊልፍስ ስለሆነ እንግዲህ ተመልካቾቻችን በዛሬው ቪዲዮአችን ዘፍመሽ በሚገኘው ሞባይል ቤት ተገኝተን የሞባይል ዋጋ ጥራትና አይነታቸውን አይተናል። ሁላችሁም እየመጣችሁ ዘፍመሽ ግራውንድ ስር በሚገኘው ፍቅር ሞባይል ቤት እየመጣችሁ ቆንጆ ቆንጆ ስልኮችን እንዲሁም ኦሪጅናል ስልኮችን ማግኘት ትችላላችሁ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንደረሳ፣ አመሰግናለሁ።